ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁ ድራማ መንታ መንገድ እዥላችሁ ምትቻለሁ። እንድትከታተሉኝ በአክብሮ ትጋብዛለሁ። መልካም ቆይታ። ኖከቱ ጋር ሆቴላቸው ከዚህ ቀደም የሚጠቀሙበት ሆቴል ሄደው አልጋ ይዘው ያድራሉ። በሌላ በኩል ምሽት ሻሚት እሷ ብትናገራለች፣ እንዴት ነው? ምን እያሰብክ ነው? ሻሚት፣ በፍጹም እንደዚህ አይነት ባህሪ ከዚህ ቀደም የለህም ነበረ ቻንና ህክመትም እያዳመጡ ነው። እንዴት ትረሳለህ ያለፈውን ጊዜ እንደዚህ ባጭሩ እንዴት ትረሳለህ? እንዴት ሚስትህን ታባርራለህ? በጨለማ የትም ትሰዳታለህ? ወደ ቻንም ዞር እያለች እየተመለከተች ትናገራለች። ከዚህ ቀደም እየቻንና ዞሃል፣ ሆስፒታል ውስጥ እየተሰቃየች ታማ በነበረበት ወቅት አልጋ ላይ በነበረችበት ጊዜ ሱምሩ አይደለችም ወይ ቻንን እቅፍ ድግፍ አድርጋ ያዘችው ደረቷ ላይ ለጥፋ ያቆየችው እሷ አይደለችም ወይ? ለአመታት ያክል ስትንከባከበው የኑሮቹ ያሳደገችው እሷ አይደለችም ወይ? ሱምሩ አይደለችም ወይ? የእናቱን መሞት በፍጹም እንዳያስታውስ ሙሴ ያደረገች እሱ አይደለችም ወይ? ንገረኝ ሻሚት፣ እቻን የተናገርኩት ነገር ውሸት ነው ንገረኝ እስኪ፣ እቻን ዋሽቻለሁ ወይ? ስምሩ አይደለችም ወይ? ያሳደገች ምንድነው ዝም የምትለው? ምንድነው የለጎመህ? ምላስህን ውጠዋል ወይ ወይስ ደግሞ እነዛን ቀናቶች እረስታቸዋል? እኔ በፍጹም አረሳኋቸውም። አዎ አረሳኋቸውም ጊዜ ነገር ግን እሺ፣ ምንድን ነው ታዲያ? ነገር ግን ምንድን ነው እስቲ ንገረኝ። ይህንን ነገር ይህንን ሚስጥር ለአባት ልትናገር ፈልጋ ነበረ። ነገር ግን ለእሷ ሁለት ደቂቃ እንኳን የሚሰጣት ሰው አልነበረም። በፍጹም ልታዳምጧት ፈቃደኛ አልሆናችሁም። ለመነቻችሁ እያለቀሰች ነገር ግን እድል አልሰጣችኋትም። የእሷን እውነት ልትሰሙ አልቻላችሁም። አንደኛችሁም ለሁለት ደቂቃ ዝም ማለት እንዴት ያቅታችኋል? እሷን ማዳመጥ እንዴት ያቅታችኋል? ቻል፣ ንገረኝ። ህክመትም ትናገራለች። እሱ እምሮ ይገርማል በእውነት ምን አይነት ወተት ብታጠጣሽ ነው እንደዚህ ሽንጥ ሽንገት ትረሽ የምትከራከሪላት? ለሱ ምሩ በጣም ትልቅ ታማኝነት ነው በእውነት። እሷ ከሄደች በኋላ ብቻሽን ሆነሽ ሻሚት ይናገራል። እን ይህንን ነገር አንቺ ካወቅሽ በዚህ ጉዳይ ላይ አንቺ አለሽበት ማለት ነው። ይሄ ሚስጥር ታውቂ ነበር ማለት ነው። ምን ልትሆን ነው ታዲያ? ሻሚት ሁሉንም ነገር እኮ አድርገሃል። በቃ በጣም ያሳዝናል በእውነት። በጣም ነው ያዘንቁብህ። ያ ሁሉ ምህረትህ የት ገባ? ህሊና የት ገባ? እንዴት ሚስትህን የልጆችን እናት በዚህ ምሽት ታባራለህ ከቤት እንዴት ታባራታለህ? ህክመትም ትናገራለች። በቃ በቃ፣ የምትናገረውን ነገር እያሰብሽ ተናገሪ። ወንድሜ ላይ አትጮይበት። ምን አይነት ባህሪ ነው የምታሳየው? ወንድሜን እየተናገርሽው እኮ ነው። ሻሜትም ይናገራል። እንግዲህ አንቺ እንዳልሽው ኢንሴ እኔ ሀፍረተ ቢስ ነኝ አይደለም። እኔ ምህረት የለኝም። ታዲያ እዚህ ትልቅ ቤት ውስጥ አንቺ ምን ትሰሪያለሽ? እንደዚህ አይነት ሰው ከሆነ የሚያስተዳድርሽ ምን ታደርጊ ያለሽ? ጊዜ ቻንም ግራ እየተጋባ ይናገራል። አባዬ ነገሩን አታጋን ነው እባክህ። ምንድን ነው ማጋነ ነው ቻን። እኔ መጥፎ ሰው ነኝ አይደለም እንዴ? እንደዛ እኮ እያለች ነው ያለችው። ምን ትሰራለች እኔ ቤት ውስጥ? ታዲያ እች ሴትዮ ምን ታደርጋለች? ንገረኝ። ኢንሴ እያለቻን ይጠጋል። በእርግጥ ሻሜት እየተናገርከኝ ነገር ትክክል ነው። ልክን ልክን ምን እሰራለሁ እዚህ ቤት ውስጥ እኔ እንደዚህ ጨካኝ ሰዎች በተሰበሰቡበት ቤት ውስጥ ምን እሰራለሁ የማያፍሩ ሰዎች በተሰበሰቡበት ቤት ውስጥ እኔ ምሰራለሁ እያለችም ህክመትን ስትመለከት ህክመት ትናገራለች ይበቃሻል በጣም ብዙ እያወራሽ ነው እንዚ አክስቴ ባክሽ ተረጋጊ እያለ ጫን ይናገራል። ትክክል ነው ወንድም የተናገረው። ምን ትሰሪያለሽ ታዲያ እኛ ቤት ውስጥ? አዎ ነገ ጠዋት በፍጥነት ሻንጣሽን ይዘሽ ከዚህ ቤት ውስጥ ውልቅ ትያለሽ። ተከትለሽ አንችም ህክመት አትጨነቂ። እኔ እስከሚነጋ ድረስ አልጠብቅም፣ በፍጹም አሁኑኑ፣ በዚህ ጨለማ ሄዳለሁ። ከዚህ ቤት ለቅቅ ሄዳለሁ። በጣም ጥሩ ነዋ፣ በጣም ደስ ይለናል። ለምን አትሄጅም ታዲያ? ምን ትሰሪ ያለሽ ቻንም እየተጨነቀ ይናገራል። ኢንሴ ይበቃሻል ባክሽ፣ አክስቴ ባክሽ ይበቃሻል፣ ዝም በይበቃ ይበቃል፣ በቃ ኢንሴ። ይኸውልሽ አዳምጪኝ፣ ሁሉም ሰው ዛሬ ተበሳይቷል። ትክክለኛ ሰው አይደለም ያለው ቤት ውስጥ አሁን ሁላችንም ተናደን ነበረ አሁን መረጋጋት አለብሽ ይህን ነገር መረዳት አለብሽ ነገ ቁጭ ብለን እያንዳንዱን ነገር በተረጋጋ መንፈስ እናወራለን በቃ ዛሬ ይበቃናል ጭቅጭቅ ይበቃናል ሻሚትም ይናገራል ምን እያልክ ኔ ያለው ቻን ተዋት በቃ ትሄድ መውጣት ትፈልጋለች አይደለም እንዴ ትሄድ በቃ ምን ተንበርክ ከ ልለምናት ነው ልታስቀራት እግሯ ስር ልወድቅ ነው ወይ ይህ ገርመሃል ሻሚት አይደለም ቻን አንተ ራሱ ብትለምነኝ እኔ በፍጹም አልቀርም ዛሬ እዚህ ቤት ውስጥ አልቀመጥም አይዞ ተረጋጋ ሻሚት እወጣልሃለሁ ኢንሴ ከመሄድሽ በፊት ግን አንድ ነገር ልነግርሽ እፈልጋለሁ። አንድ ዜና አለኝ። ሶምሩም ሆነች እንዲሁም ደግሞ ነያት የምትኮሪባቸው ድንቡሉ ሁሉ አምስት ሳንቲም የላቸውም። ታዲያ ማን ነው የሚያበላሽ ባክሽ? ስለዚህ ብታስቢበት መልካም ነው በእውነት። ሄክመት ሰይጣን ነሻ፣ እንጂ ምንድን ነው ያለችው? ሰምታችኋል ሰዎች፣ ሰይጣን ያለችው እኔን ነው። ቻንም እየተከተለ እንዜ እንዜ ባክሽ። አባዬ፣ አክስቴ፣ ምን እያደረጋችሁ ነው ያላችሁት? ምንድን ነው አላማችሁ? ቆይ እንዜ፣ ጠብቂኝ ባክሽ፣ ለፈጣሪ ብለሽ። በሌላ በኩል ኖህና እህቱ ሜሊክ ሆቴል አልጋ በያዙበት ቁጭ ብለው እየተጫወቱ እያወሩ ባለበት በድንገት የሆቴሉ በር ይከፈታል። ምንድን ነው እሱ? ምንድን ነው? ጥርቅም አድርገው ሜሊክንም ይዟታል። እህቴን ልቀቃት! አንተ ወንድሜ፣ ምንድን ነው የተፈጠረው? እነዚህ ሰዎች እነማናቸው? ልቀቅኝ ብያለሁ! እጅ ልቀቅኝ! ምን እየተፈጠረ ነው? ኖህ ኖህ! ወንድሜ! እነማናችሁ እናንተ? ልቀቁኝ ብያለሁ! ምን እያደረጋችሁ ነው? ወንድሜ፣ ልቀቁት! እህቴን እንዳነካት ብያለሁ! አንተ ሰው እህቴን በመጨረሻም ኖህና ሜሊክን በምሽት አፍነው ድምፃቸው እንዳይሰማ አፋቸውን ይዘው በመኪናም ይዘዋቸው ይሄዳሉ። በሌላ በኩል ከከተማ ዳርቻ በርሃ ውስጥ ሻህሚት ሶምሮን እና እንዲሁም ደግሞ እናቷን ያል በጥበቃዎቹ አረቆ ወስዷቸዋል። ወደ ተባሉት ቦታ እንደደረሱ ጥበቃዎቹም ይናገራሉ። ይቅርታ አድርጌልኝ፣ ሶምሮ ጌጣ ጌጣቸውን እንግዲህ መውሰድ ይኖርብናል። ምን እያላችሁን ያላችሁት? ሰዎች ምን ማለት ነው ደግሞ ይሄ? እኛ ምንም ማድረግ አንችልም፣ ታዘን ነው። ስለዚህ ባካቸው ስጡን ጌጣ ጌጡን። ልጄ፣ በቃ ምንም ማድረግ አይቻልም። የሚሉትን ነገር በሙሉ አድርጌላቸው ስጫቸው፣ በቃ የጆሮ ጌጣቸውንም እያወለቁ ይሰጣሉ። ኒሃትም ትናገራለች። ወዴት ነው ቆይ እየወሰዳችሁን ያላችሁት? ወዴት እየወሰዳችሁን እንደሆነ ለምን አትነግሩንም? በሌላ በኩል ሻሚት ቤት ውስጥ ሴቶች ለማ ሻንጣዋን ይዛ እየወጣች ነው። ቻንም ተከትሎ ኢንሴ እባክሽ እንደዚህ ማድረግ የለብሽም በዚህ ምሽት ወደ ትሄጃለሽ ለፈጣሪ ብለሽ እንደዚህ ማድረግ የለብሽም ይኸውልሽ ሁሉም ሰው እኮ ተናዷል ተበሳይቷል እየተረጋጋ ሰው የለም ለዛ ነው አባዬ ይረጋጋል በመጨረሻም ሀሳቡን ይቀይራል በእውነት እልሻለሁ በፍጹም አያባረርሽም አንቺን አንቺ ብቻ ተረጋጊና ደሪ ዛሬ ምን እያልክ ያለው ቻን አይምሮውን ሀሳቡን ቢቀይርስ ሚስቱን አባረርበት ቤት ውስጥ እኔ ልቀመጥ ነው እኔ እንደ አንተ አፌን ዘግቼ መቀመጥ ይመስልሀል ያችን ምስኪን ልጅ አባረረ ሰው ቤት ውስጥ ዝም ብዬ መቀመጥ ይመስልሉ ይገርማል ያች ሴት ይኸውልህ የእናትህ ምትክ ነበረች እንደ እናትህ ነበረች በእውነት በጣም ያሳፈርከኝ ቻን፣ ዝም ማለትህ ታሳፍራለህ። ኢንሴ ኢንሴ ቢንያም ጋር እንደደረሰችም፣ ኢንሴ ኢንሴ፣ ቆይ ላግዝሻ እንጠውን አንቺ። ቆይ ለምንድን ነው አንቺ ጣልቃ የምትገቢው በእነሱ ትዳር? ይኸውልህ፣ ቢንያም፣ አንድ አባባል አለህ ፍትህ ሲጓደል እያየ ዝም የሚል ሰው አፉን ለጉሙ፣ ዝም የሚል ሰው ዝምተኛ ሰይጣን ነው ይባላል። ቢንያም፣ ስለዚህ አባባል ሰምተህ ታውቃለህ? ምን እያልሽን ያለሽው? ሻንጣዋን እየወተተች ባለበት ቻናል አስችል ብሎ ይከተላታል። ቆይ አንድ ጊዜ ባክሽ እኔ ልሸኝሽ። በቃ ምንም ችግር የለውም፣ ቻን መሸኘት የለብህም። እኔን ትንሿ አባሰት መጣ፣ እሷን ጠብቅ፣ ይሄዳለሁ። ይው ልሽ ሹፌሩ ይዞ ሽ እኮ መሄድ ይችላል፣ የምትፈልጊው ቦታ። ኤርካን አልፈልግም አልኩ። አንተ ልጅ ራሲ የሆነኝ የምሄደው ከፈለግ። ይኸው ለአንድ ነገር ብቻ ንገረኝ፣ ሱምብሩን ወደ እኔ ወሰዷት። እኔ ምን አውቃለሁ? ኢዜ በእውነት እምልልሻለሁ፣ እኔ አላውቅም። እንደዚህ አትመልከችኝ። ልውሰድሽ፣ ልሸኝሽ ባክሽ። አልፈልግም አልኩ። የው ባሱ መቶልኛል፣ በሱ ነው የምሄደው። እየለመንኩሽ ነው ባክሽ። አልፈልግም ወደ ባሱ ልትሳፈር ስትል ቻን ይጠይቃታል። ቢያንስ እንኳን ደህና ሁን አትየኝም? ዞር ብላ ተመልክታው ዝም ብላ መባስ ውስጥ ትገባለች። በሌላ በኩል በጭለማ አሁኑም ጉዞ አልተቋረጠም። ኒያትም ትጠይቃለች። ሶምሩ ልጄ፣ ከዋናው መንገድ እኮ ወደ ውጭ እየወጡን ያሉት ወደ ውስጥ እየገቡን ያሉት ወዴት ነው እየወሰዱን ያሉት? አንደኛውንም ጥበቃ ሶምሩ ትጠይቃለች። ወዴት ነው እየወሰዳችሁን ያላችሁ? ተባከ ንገረኝ። በቃ ይኸውልህ እናንተ እንድትወስዱን አንፈልግም። ወደዛ ቤትም አንመለስም። ይህን ታውቃላችሁ መቼም። በራሳችን እንሄዳለን። አውርዱን እባካችሁ። መልስልኝ፣ ምን ይዘጋል? መልስልኝ እንጂ ወዴ ነው የምትወስዱን? ከተቀመጠችበት ተነስታ በሩን ልከፍት ስትል ጥርቅም አድርገው ይዟታል። እባክሽ፣ እባክሽ አታስቸግሪ። ንገሪኝ ወዴ ነው የምትወስዱን? በሌላ በኩል ኖህና ሜሊክን አንድ እስር ቤት ውስጥ አስገብተው እያሰሯቸው ነው። ምን እያደረጋችሁ ነው? ለምንድነው የምታስረኛት? ወንድሜ ኖሄታለ፣ ኖሄታለ፣ ኖህ፣ ኖህ እያለችም ትጣራለች። በሌላኛው ክፍል ውስጥ ኖህን ለአራት ጥርቅም አድርገው እያሰሩት ነው። እህቴ ታለች፣ ሜሊኬ ታለች። ይውላችሁ ጀግና ከሆንክ ይውልህ ንገረኝ። ለአራት አይደለም አንድ ለአንድ ይውልህ ወንድነታችን ሊታይ ይችላል። ልቀቀኝ እያልኩ ነው። ልቀቀኝ! አንተ ዋጋችሁን ታገኛላችሁ፣ በእውነት አለቃችሁም ሁላችሁንም በተለያየ ክፍል ውስጥ ኖህና ሜሊክ ይታሰራሉ። በሌላ በኩል እናትና ልጅ እንደተጨነቁ ናቸው። ጉዟቸውም አላበቃም። ለፈጣሪ ብላችሁ ፈጣሪ እንኳን አፈሩ ወዴት ነው እየወሰዳችሁን ያላችሁት? ልጄ ባክህ ከመልስልኝ ወዴት ነው የምጥሉን? እኛ ምንም ማድረግ አንችልም፣ ታዘን ነው። ለማንኛውም እየደረሳችሁ ነው። የት ነው የደረስነው? የት ነው የደረስነው? እያለችም ታያለች። ንያትም እያንሾካሾከች፣ ልጅ ባክሽ ተረጋጊ። ከከተማ ዳር ነው ያወጡን ይመስለኛል። በቃ ውርደው፣ ጭንቅላታችንን በጥይት ሊመቱን ነው። በቃ ሬሳችን እንኳን አይገኝም፣ በአግባቡም አይቀበርም። ምን እያልሽ ነው ያለሽው ደግሞ የማይረባ ነገር አትናገሪ። ለምን እንደዛ ምትናገሪ? በረሃው ላይ እንደደረሱ የመኪናው ብርም ይከፈታል። እማዬ በፍጹም ከዚህ መኪና አንወርድም። ምንም ነገር እኮ የለም። ወይዘር ስምሩ ነገሮችን አታባብሽ ባክሽ፣ ከመኪናው ውረዱ። ልጅ ምን እያልክን ያለው ፈጣሪ፣ አፈሩም ወይ ወይስ ደግሞ ብድናችሁ። እናንተ ሰዎች እኔ እኮ አሮጊት ነኝ፣ ቢለኒ ብላችሁ እንኳን አታዝኑም ወይ? ምን እናደርጋለን እዚህ ላይ ወርደን። ውረዱ እያልኳችሁ ነው። እንግዲህ ችግር ውስጥ እንዳከቱኝ። ውረዱ ብያለሁ። አሁኑን ውረዱ። ልጅ በቃ ተረጋጊ ባክሽ፣ እንውረድ። በቃ እንውረድ። እማዬ እንውረድ በቃ ወይ ፈጣሪ ሆይ ምንድነው ኃጢአታችን ከወረዱ በኋላ ዞር እያለች ቆይ እዚህ ጋ ይ ጣላችሁ ምን እንድናደርግ ነው ምን አለ እዚህ በረሃ ውስጥ ብቻችንም ምን እንሰራለን እዚህ በረሃ ውስጥ ምን እንሰራለን እሱ የእናንተ ችግር ነው እኛ የተባልነውን ነገር አድርሰናል በእውነት ጅላት ሆኑ እናንተ ሰዎች ልጄ እባክህ ጥላችሁን አትሂዱ ለፈጣሪ ብላችሁ በመጨረሻ መኪናው በቃዎቹን ይዞ ይሄዳል ስምሮ ከእናቷ ጋር በረሃ ውስጥ ትቀራለች ማዬ ምንድን ነው የምናደርገው ወይ ፈጣሪ ሆይ በዚህ ጨለማ ምንድነው ነው የምናደርገው ማዬ ገንዘባችን የለ ጌጣጌጣችን የለ ስልካችን የለ ልጄ ምንድን ነው የሚውጠን እንግዲህ ፈጣሪ ያለው ነገር ነው ማዬ እንጠብቃለን ምንድነው ነው የምንጠብቀው ልጄ ማንን ነው የምንጠብቀው ተመልከች እዚህ አካባቢ ወፍ እንኳን የለም ተመልከች መኪናም የለም ምንም ነገር የለም እኮ። ከመንገዱ አውጥተው እኮ ኔጣሉ። ወደ ዋናው መንገድ መሄድ ይኖርብናል ልጅ እዚህ ምን እንሰራለን? እማዬ ይኸውልሽ መቆየት አለብን ካልኩሽ መቆየት አለብን። እኛ እኮ አልሞትንም። ይኸውልሽ እማዬ በቃ ሩቅ ቦታ ነበር መጣል የፈለገው እኛን። ሩቅ ቦታ ወስዶ ጥሎናል። እሱም አገባኝ ልጄ ከኛ መላቀቅ ነበር የፈለገው ማለት ነው። ግን ቀላል ነው ወይ ልጅ? እሱማ ቀላል አይደለም እማየ በራሱ መንገድ ይኸውልሽ እየቀጣን ነው ያለው በቃ በእርግጠኝነት ደግሞ አይጨክንብንም። ከአንድ ሰዓት ወይም ደግሞ ከሁለት ሰዓት በኋላ ሰዎቹን ልኮ ወደ ቤት ይመልሰናል። እየቀጣን ነው እማየ አትጨነቂ። ማን ነው እሱ? ሻሚት ነው እንደዛ የሚያደርግልሽ ሶምሮ? አዎ እሱ ነው የሚያደርግልኝ። እኔ ላይማ እንደዚ ነገር አይፈጽምም በፍጹም። እኔን እኮ ይወደኛል ማየ ታውቂ የለም እንዴ? ሻሚት ነው የሚወድሽ? አዎ ይወደኛል። እንዳልሽ እንግዲህ ይሆንልሽ። ከትንሽ ቆይታ በኋላ ስምሮና ነያት ተደጋግፈው እየተራመዱ እየሄዱ ነው። በእግራቸው እየተጓዙ ነው። ይገርምሻል ልጅ፣ በጣም ደክሞኛል። በቃ ይበቃ። እውነቱን ለመናገር ከዚህ በኋላ አንድ እርምጃ መራመድ አልችልም። ልጅ ደከመኝ፣ በፍጹም አልችልም። እኔም በሆን ደክሞኛል እማዬ፣ ነገር ግን ምን ምርጫ አለን እማዬ? የምንሄድበት እኮ የለንም። ምን እናደርጋለን? እዚህ ሆነን ይኸውልሽ። ልጅ ስምሮ፣ ወደታች የሆነ ብርሃን ነገር ይታየኛል። ምንድን ነው እሱ? ምንም መብራት የሚታይ ነገር የለም እማዬ፣ መስሎች ነው ልጅ። ደክሞኛል፣ ለማንኛውም እኔ ከዚህ በኋላ መራመድ አልችልም። እኔም በሆን ልክ እንደዛው ነው እማዬ ነገር ግን ተኩላዎች እየጮሁ ነው ያሉት። ዙሪያችንን ከበውናል። ምን እናደርጋለን እዚህ ብንቀመጥ? ማየ ተመልከች፣ ይኸውልሽ እዛ ጋር ድንጋይ ያለ። ልጄ ስምሩ፣ ይህን ምሽት እንግዲህ እዚህ እናሳልፍ። ልጄ ምንድነው የምትይው? ማየ ወደ መንገዱ ብንጠጋ? አይቻልም ይሄ እኮ ዋሻ ነው። ከእኔ የተሻለ ሀሳብ አለች ልጄ? በእርግጥ የለኝም። በቃ እንግባ፣ ዋሻ ውስጥ እንግባ በሌላ በኩል ምሽቷ ያማረላት ህክመት ከመናፈሻው ላይ ቁጭ ብላ ወይኗን እየተጎነጨች ነው። ብቻዋንም ታወራለች። አባዬ እኔን ከዚህ ቦታ ላይ መነቅነቅ፣ ከዚህ ቦታ ላይ ማስወገድ እንደዚህ ቀላል መስሎ ነበር። በእውነት ሁላችሁም ተሳስታችኋል። ሁላችሁም ጅሎች ናችሁ። ነገር ግን አንድ ነገር ልነግርህ እፈልግ ነበር አባቴ። ያንተ ልጅ ልክ እንዳንተው ነው። አዎ ይህንም ቦታ ልክ እንዳንተው ከኔ መስረቅ ይፈልጋል። ነገር ግን በመጨረሻ አልተሳካለትም። እንዴት ያሳዝናል። ይህንም ቦታ እሱም ሆነ ያቺ ጅል የሆነች ሚስቱ በእጃቸው ማድረግ አይችሉም ከዚህ በኋላ ሁላችሁም አታችሁታል ይህን ቤት አዎ አባዬ ሞኝ ነህ በእውነት ልክ እንዳንተ ጀግና የሆነችው የት ልጅ እንደሆነች አላወቅም አልገባህም ነበረ አዎ ይህንም ቦታ ሁላችሁም አታችሁታል እኔ ልጅህ ግን አግኝቸዋለሁ እኔ አሸንፊያለሁ ሁላችሁም አታችኋል ሁላችሁም ተሸናፊዎች ናቸው እያለችም በጀርባዋ ጋለልብላ እንቧን በጉንጯ ላይ ይፈሳል። በሌላ በኩል ምሽቱን ዋሻው ውስጥ እናትና ልጅ ካሳለፉ በኋላ በጠዋት ልጄ ይገርምሻል፣ አጥንቴ ሊሰበር ነው በብርድ ሁሉም ነገር እያመመኝ ነው። ፈጣሪ በእውነት ያችን የተረገመች ህክመት መዓት ያውርድባት፣ መዓት ያውርድባት። ታውቂያለሽማ፣ የኔ ከመጀመሪያው ጀምሮ መናገር ነበረብኝ። መጀመሪያ ገና መንገድን ሲዘጉብኝ መናገር ነበረብኝ። ምናልሽ ልጅ ስለ ልጆቼ፣ ስለ ኖህና ስለ ሜሊክ መናገር ነበረብኝ። ይህ ሁሉ ነገር የተፈጠረው ቶሎ ባለመናገሬ ነው። እሱም ለፈጣሪ ብለሽ ከዚህ የተለየ ውሳኔ የሚወሰንልሽ ይመስልሻል? አሁንም ተናገርሽው፣ ከዚህ ቀደምም ተናገርሽው ያው ነው። አይደለም አይደለም እማየ። ሻሚት እኮ እኔን ይወዳ የነበረ ወደዛው ስላልተናገርኩ ነው እንደዚህ የቀጣኝ። እውነትሽን ነው ልጅ። በጣም ይወድሻል እንጂ እዚህ ዋሻ ውስጥ ጥሎሽ እማየ። ለምን አትረጅውም? ተናዶ እኮ ተበሳይቶ ነው ጮኸብኝ፣ ተናደደ፣ ተናገረኝ። በእርግጥ እንዴት አይናደድብኝ ይህን ሁሉ ወራት ዝም ብየው። እንደዛ አይደለም ልጅ። ሁሉም ነገር እንዴት እንደጀመረ ልንገርሽ? ራሳሽን ያዋርሽ አንቺ ነሽ። ልጄ በፊት ነበር መናገር የነበረብሽ። አርኮሎጂ ምናምን እያልሽ በነበረበት ጊዜ አስገድዶ ወስዶ ነው ማለት ነበረብሽ። ልጅ አለ ማለት የነበረብሽ በፊት ነበረ። የዛን ጊዜ በፊት እንደተገናኛቸው ተናግረሽ ቢሆን ኖሮ ለአንቺ ያዝንልሽ ነበረ፣ ይወድሽ ነበረ። አሁን አይደለም መናገሬው፣ አሁንም አረፈደ። ይኸውልሽ ልጅ ይገርምሻል ግን ማይ፣ አሁንም ቢሆን እኮ በፍጹም አላመነኝም። ታውቂያለሽ አይደለ? ተገድጄ እንደወለድኳቸው በፍጹም አልተረዳኝ። ጭራሽ ባስ ብሎ አሁን በዚህ ሰዓት ራሱ ከሀካን ጋር ግንኙነት እንዳ

ግንኙነት የለኝም እያልሽ ነው። ግንኙነት እኮ ነበረሽ። በቃ ምንድን ነው እሱ መጨነቅ። ግንኙነት ነበረሽ፣ ምን ችግር አለ? በእርግጥ ከእሱ ጋር አብረሽ አልተኛሽም አይደለ? ነገር ግን ጓደኛ ነበርሽ፣ እሱ ጋር ጓደኝነት ነበረሽ። እማዬ ጓደኛ ብቻ ነበረ እያልኩሽ አለው። ተሱን ነው። ይኸውልሽ ልጄ፣ ከእንደዚ አይነት ሰው ጋር ግንኙነት፣ የጓደኝነት ግንኙነትን ቢሆን መሰረት በፍጹም አልነበረብሽም። ምን አይነት ጓደኝነት እስኪ ነገሪኝ። ከዛ ሰውዬ ጋር አንቺ ትዳራለሽ፣ ልጆች አሉሽ። የዛን ጊዜ እኮ እማዬ ብቸኝነት ይሰማኝ ነበረ። ተጨንቄ ነበረ። ተለያይተን ነበረ። በቃ ተለያይተን ነበር። አንቺን ብትሆኛ አላመንሽኝም አይደለም እማዬ። ለማንኛውም እሱም ለፈጣሪ ብለሽ ተመልከች፣ አሁን ያለንበትን ሁኔታውን ተመልከች። እየውልሽ እንግዲህ ይወደኛል የምትው ባልሽ እዚህ ቀበሩ ዋሻ ውስጥ ጥሎናል። በተራራን የተከበብ ነው። አሁን ያለንበትን ሁኔታ ተመልከች። ምን ልበል? ቆይ አሁን ምን ብዬ ልርገመው? ፈጣሪ በገደለው፣ በእውነት የተረገመ እማዬ። የኒንኮት ልደርብልሽ፣ ቆይ ይበርድሻል። ምን እያረግሽ ነው ልጄ? አንቺን ሳይበርድሽም? ምንም አልሆንም እማዬ፣ እኔ ደህና ነኝ። በመጨረሻም እናትና ልጅ ይተካከፋሉ። በሌላ በኩል አሁንም ቢሆን የታገቱት ኖህና ሜሊክ እንደታሰሩ ናቸው። ወደ ሴቪላይ ላይ ክፍል በሩን ከፍቶች አን ይገባል። እሷን እንደተመለከተም ይጠይቃታል። እንቅልፍ የሚባል ነገር አልተኛሽም አደለ? በፍጹም እኔ አልተኛውም። እንቅልፍ አልወሰደኝም። እያሰብኩ ነበር። የተፈጠረውን ነገር፣ ቤተሰባችን ውስጥ ያለውን ነገር ለመረዳት እየሞከርኩ ነበር። በመሀላችን የተፈጠሩ ነገሮች፣ ሁሉም ነገር እየረበሸኝ ነበረ። እታውቃለህ፣ መጀመሪያ የተገናኘነው ሆስፒታል ነበር ምን ማለትሽ ነው? መቼ ነበረ? አጎቴ የልብ ኬዝ በነበረበት ሰዓት፣ የዛን ጊዜ ተጋይተን ነበረ። የዛን ጊዜ ነበር የተዋወቅ ነው ታውቃለ። በእርግጥ የተጋጨኝ እሱ ነበር መጀመሪያ ቀድሞ የገጨኝ እሱ ነበረ፣ አጋጣሚ ገድመን። ታዲያ ምን ትያለሽ? ስለ እሱ እኮ እያሰብኩ ነው። እና ምን እንደሚሰማኝ ታውቃለህ? ኖህ ያንን ነገር ያደረገው አውቀው እንደሆነ ነው የሚሰማኝ አሁን እኛን ለማጥመድ ብሎ ነው። አላውቅም ብቻ። እንታውቂያለሽ፣ ቲቪ ላይ የዛን ጊዜ የመተጫጨት ቀን በነበረበት ሰዓት፣ ሮጠሽ ስትሄጂ ቀድሞ ያገኘሽ ኖህ ነበረ። ታስታውሻለሽ አይደል? ልክ ነው ቻን እሱም አጋጣሚ አይደለም አደለ። አጋጣሚ ነው ብለህ ታስባለህ ወይስ ምንድን ነው? እኔም በጣም ግራ ገብቶኛል። አላውቅም ብቻ እየተጫወቱብን ነው ብዬ ማመን በፍጹም አልፈልግም። ነገር ግን እያንዳንዱ ነገር ስገጣጥሚው እውነት ነው። በጣም ግራ ገብቶኛል። ንገረኝ እስኪቻን አንተስ እንዴት ነበር የተገናኛት ከሷ ጋር ሜሊክ? ገበያ ላይ ነው መጀመሪያ ያየኋት። መሃል መንገድ ላይ ዝናብ ነበረ ታውቂያለሽ፣ ዝናብ በጣም መቷት ነበር እና ዝናቡ አበስብሷታል። እጆቿን አጣምራ አይኖቿን ጨፍና ነበር፣ ወደ ላይ ደግሞ አንጋጣ እየተመለከተች ነበረ። እንደዛ ነበር እና ስመለከታት የዛን ጊዜ በጣም ቆንጆ ነበረች ከምታሰቢ በላይ በጣም ቆንጆ ነበረች መቋቋም አልቻልኩም ነበር ውበቷን እና በፍጥነት እየሮጥኩ ተጠጋዋት ጃኬቴን አውርቄ ከዝናቡ ለመከላከል ሞከርኩ አስጠለልኳት በዚህ አጋጣሚ ነበረ አይን ላይን የተያየ ነው ስለዚህ ቻን እጣፈንታና ያገናኛችሁ ማለት ነው በቃ ኔ ምን እንደሆነ አይገባኝ እየሆነ ነገር ተፈጥሮ ነበረ ውስጥ የሚሰማኝ ስሜት ነበረ እኔ መቆጣጠር አልችልም ነበር ራሴ፣ ልክ እንደ ፊልም በዩ ገባሽ። አደ ለመናገረው እኔ ምለው ግን በጣም እየፈራሁት ያለሁት ነገር እኛን መጠቀም ያለማድረግ እንደዚህ ይበድሉን ይመስላል የውሸታቸውን ይመስላል በመሃላችን የተፈጠረው ነገር እኔ ምናውቃለሁ። እኔ አላውቅም በጣም ተበሳይቻሉ። አሁን እሺ ሁሉም ነገር አይሆን፣ ሁሉም ነገር ይቀር። ያ ሁሉ ነገር እያንዳንዱ ነገር ውሸት ነበር ማለት ነው። ነገርኝ ሴቪ ላይ በእውነት ቻን፣ እኔ ራሱ ግራ ገብቶኛል። ምን አይነት ጨዋታ ነው የተጫወቱብን? ምን አይነት ጨዋታ ውስጥ ነው የገባ ነው? በእውነት እልሻለሁ ሲቪ ላይ፣ ሰይጣን ራሱ እንደዚህ አይጫወትም። እንዴት እንደዚህ ያረጉናል? በመጨረሻም እጁ ላይ ያስቀምጣትን ክብጠጠር ይወረውራታል። እኔ አምኘው ነበረ ታውቃለህ። እኔም በሆን እሷን አምኛት ነበረ ሲቪ ላይ እና እንዲሁም ደግሞ ቻን በስጦታ መልክ ከፍቅረኛ ከፍቅረኛሞቹ ከኖህና ከሚልክ የተቀበሉትን ስጦታ ሁለቱም በመስኮት ውስጥ አሻግረ ወርውሩታል። በሌላ በኩል ሰራተኞቹን በሙሉ ሰብስባ ህክመት እየተንቆራጠጠች በመጨረሻም ትናገራለች። ከአሁን ሰዓት ጀምሮ የዚህ ቤት ህግ ይቀየራል። እኔ በማወጣላችሁ ህግ መሰረት ትመራላችሁ። ይህ የማይመቸው ሰው ወይም ደግሞ የምናገረውን ነገር ሁለተኛ ደግሜ እንድናገር የሚያደርገኝ ሰው ከዚህ ቤት ይባረራል። ገብቷችኋል? የተናገርኩት? ገብቶናል፣ ገብቶናል። በጣም ጥሩ። ቢንያምም ይናገራል። ህክመት፣ እኔ በፍጹም አይኔን አልነቅንም። እያንዳንዱን ሰራተኛ አከታተልልሻለሁ። ይኸውልህ ይህን አይነህን አውጥች የምበላልህ ኃላፊነት የሰጠው መቼ ነው? ተዳርልኝ ብዬ ያለው ኔ ረ በፍጹም በፍጹም፣ አላልሽኝ። ይኩ እንደዛ ማለት አይደለም። ስለዚህ አፍቅን አትክፈት። ዝም በል፣ የምናገረውን ነገር ልጨርስበት፣ ጣልቃ አትግባ። እነዚህ ሁለቱ ሴቶች እነማናቸው እያለች ህክመት ትጠይቃለች። ወይዘሪት ህክመት ከሌላኛው ቤት የመጡ አገልጋዮች ናቸው ሰራተኞች ናቸው። ሁሉንም ሰራተኛ ስለምፈልጊያቸው ለዛ ብዬ ነው የሰበሰብኳቸው። በመኪና መጥተው ነው። በጣም ጥሩን ያደረግ ሹቃን። በጣም ጥሩ ውድና የተከበራችሁ የቻናላችን ተከታታዮች፣ መንታ መንገድ ድራማ ይቀጥላል። መንታ መንገድ ድራማ እስከ መጨረሻው ድረስ ሳይቆራረጥ ለመከታተል የሎን ምልክቱን በምጫን ሰብስክራይብ በማድረግ ፌስቡክ ካናል ይቀላቀሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።